ታሪኩ የሚጀምረው በጀርመን ሃልተርፍ በተባለች ትንሽ ከተማ ውስጥ ነው። ሞሪድ የተሰኘ ወጣት ለፍጻሜ በሚደረግ የኳስ ጨዋታ ሲዘጋጅ የቡድኑ አሰልጣኝና አባቱ ሃል ምግቡን ቶሎ ተመግቦ ለጨዋታው ዝግጁ እንዲሆን አጥብቆ ይነግረዋል። ሞሪዝ ግን ኳሱን ማንጠባጠቡን ይቀጥላል። ድንገት ታዲያ ኳሷ አቅጣጫውን ስታ የቀረበው ገበታ ላይ ታርፋለች። በዛን ወቅት አባቱ እጅግ ተናዶ ነበር። የሆነ ሆኖ ግን አባቱና ሞሪት በአንድ መኪና ውስጥ ጉዞ ጀመሩ። ታዲያ ወደ ቦታው ከማቅናቱ በፊት እናቱ ጨዋታውን እንድትመለከት ጋበዛት። ያው ስራ ቢበዛብኝም የአሁኑ ጨዋታ ግን አያመልጠኝም አለችው። በጊዜው አባቱና ልጁ የፍጻሜውን ጨዋታ ለማድረግ ወደ ሜዳ አቀኑ። ጨዋታው አፕሊን ከተባለ ቡድን ጋር ነበር። ሆኖም ግን ነገሮች እንዳሰቡት አልሆኑም ነበር። በጊዜው ቡድናቸው ሁለት ለአንድ እየተመራ ባለበት ቅስበት እጅግ ጥሩ አጋጣሚ ማግኘት ቻለ። ሞሪድ ግን የዓለም ዋንጫ እየተጫወተ እንዳለ እያሰበ ነበርና ተገልብጦ አክረባቲ ጎል ለማስቆጠር ሲሞክር የተቃራኒው ግብ ጠባቂን አፍንጫውን ይመተዋል። ያንን ድንቅ አጋጣሚ ሳይጠቀም በመቅረቱም ቡድናቸው ተሸነፈ። ኤብኒካን እየተባለው ቡድን የዋንጫ አሸናፊ መሆን ችሎ ነበር። በጊዜው የቡድን አጋሮቹ በሞሪድ ተግባር እጅግ ተበሳጩ። በመልበሻ ክፍል ውስጥ ሆኖ ሳለ እናቱ መታ በጊዜው አጽናንታ ወደ አባቱ ጋር ማቅናታቸውን ቀጠሉ። አሳ ጉርጓሪ ዘንዶ ያወጣል አይደለም ሚሉት አባቱ ከአንድ ሴት ጋር በጊዜው እየማገጠባት ነበር። ባህል ተግባር እየተናደደችው ሚስቱ ፍቺ እንደምትፈልግ በጭወት እየተናገረች ከልጁ ጋር መጓዝ ጀመረች። ሞሪድን ይዛው እየሄደችው ወደ አያቱ ቤት ነበር። ሞሪድ አዲሱን ቤቱን መላመድ ግድ እንደሆነ በጊዜ ተረዳ። እናቱ የሞሪድን አያት ሞሪድን ወደሚፈልገው ቦታ እንዲወስደው ቃል አስገባችው። በቀጣዩ ቀን ሩዲ ወደ ሜዳ ይዞት ሄደ። ከአሰልጣኙ ጋር ብዙ አውርተው ነበር፣ ነገር ግን አልተግባቡ። ሮስ ኮንች ለሕፃኑ እድል እንዲሰጠው ቢጠይቀውም ፈቃደኛ አልሆነም ነበር። ሞሪድ አፍንጫውን የተጎዳው ግብ ጠባቂ ወደ ቡድን አጋሮቹ ይዞት በመሄድ ሞሪድን በኳስ ይመቱታል። ታዲያ ሩዲ ወደ ሕፃኑ በመሄድ ከህፃኖቹ መካከል አድኖት ወደ ቤቱ ይዞት ሄደ። በሌላ ቀን ሞሪት ወደ አዲሱ ትምህርት ቤት አቀና። አንድ ሊስ ታዲያ ወደ ሞሪድ በመጠጋት ይተዋወቀዋል። ይህ ህፃን እንደ ሞሪድ ሁሉ ቤተሰቦቹ ተለያይተዋል። ኒኮ እና ካትሪና ከሚባሉ ወጣቶች ጋር አስተዋወቀው። ታዲያ ኳስ አብረው እንዲጫወቱ ጋበዙት። ነገር ግን የኤፕሊን ተጫዋች የሆነው ወደ እርሱ ተዘግቶ ኳሱን አርቆ በመለጋት ይኮ እውነተኛ ቡድን አደለም አለው። ይህ ግን በጊዜው ሞሪድን ይበልጥ አነሳሳው። የራሱን ቡድንም ለመመስረት አቀደ። ከብዙ ልፋት በኋላ ሰዎች እይታ የራቀ የመለባበጃ ቦታ አገኘ። ምንም እንኳን አስቸጋሪ ቢሆንም አመቺ የኳስ ቦታ ለማድረግ ወሰኑ። ሞሪድ ታዲያ በአዲስ ለሚካሄደው የወጣቶች ውድድር ተጫዋቾቹን አስመዘገበ። ስሙንም ዲፍልኪከር በማለት ሰየመው። በዛ ጊዜ ተጫዋቾቹን ስትመዘግብ የነበረችው እንስት አሰልጣኛቸውን ስም ስትጠይቀው የአያቱን ስም ሩድ ነበር የተናገረው። ከብዙ ድካም በኋላም ሞሪድና ጓደኞቹ ስፍራውን አጽድተው አመቺ ቦታ ማድረግ ቻሉ። ማርክ የተባለው ወጣት ወደ ሞሪድ በማቅናት ማስፈራራቱን ጀመረ። ነገር ግን በዛ ጊዜ የቡድኑ መሪ የነበረው አሌክስ ማርክን አስፈራርቶት ከቦታው እንዲርቅ አደረገው። አሌክስና ሞሪድ አብረው ለመስራት ወሰኑ። ሞሪድም በአሌክስ ሐሳብ ወዲያውኑ ነበር የተስማመው። ያቺ ቅጽበት እውነቶች ሁሉ የሚቀየሩበት እንደሆነ አላወቀም ነበር። ወደ ቤቱ ሲመለስ እናቱ ራቱን ከአያቱ ጋር እንዲመገብ ነገረችው። አያቱ ሩድ በትልቅ ሱቅ ውስጥ ጥበቃ ሆኖ ነበር የሚሰራው። ታዲያ ሞሪድ ወዲያቱ በመቅረብ ሩድን እንዲያሰለጥናቸው ጥያቄ አቀረበለት። ነገር ግን ሩድ መልስ ከመስጠት ይልቅ ከዚህ በፊት በአጥቂ ቦታ እንደሚጫወት ነገረው። የሚጫወተውም ከሮስ ኮንች ጋር እንደነበር ሆኖም ግን ማርያን ስላፈቀራት በመካከላቸው ያለው ግንኙነት እንዳበቃ ነገረው። ታዲያ በዛን ጊዜ ሞሪድ ሰሜ ሳያገኝ ወደ ቤቱ ተመለሰ። በሌላ ቀን ከቡድን አገሮቹ ጋር ልምምድ መስራት ጀመረ። በልምምድ ውስጥም አሌክስን እንደ አዲስ ተጫዋች ተዋወቁት። ቡድኑም በወቅቱ 11 ተጫዋቾችን ማሟላት ቻለ። ያው ለመወዳደር የሚያስፈልገው 11 ተጫዋች ነበረ። በልምምድ ወቅት እጅግ ጥበብ የተሞላበት ቴክኒክን በመጠቀም ጎል በማስቆጠር ሲሞክሩ ብዙዎች አልተሳካላቸውም ነበር። ሞሪድ ግን ሁሉንም እያነሳሳቸው ማርክና የቡድን አጋሮችን የማሸነፍ አቅም እንዳላቸው ነገራቸው። ልምምዱ ሲጠናቀቅ ግን ካትሪና ሞሪድን አንተ የምትጨነቀው ስለማሸነፍ ብቻ ነው እንጂ በኳስ ስለመዝናናት አይደለም አለችው። በጊዜው ግን ተከትሎ ሲያረጋግጥ ማርክ እናት በኩል ለካትሪና ወንድም እንደሆነ አወቀ። የካትሪና የእንጀራ አባት ኳስ የሴቶች እንዳልሆነና እንድታቆም በኳሱ ቦታ ደግሞ ቴኒስ እንድትጫወት ነገራት። ካትሪና ግን ተስፋ አልቆረጠች። በሌላ ቀን ወደ ልምምዱ ቦታ ቀናች። በልምምድ ወቅት ሁሌ ጸብ አይቀሬ ነበር። ሞሪድ ካትሪናን ኳስ እንድትቀበል ቢነግራትም እሷ ግን በተቃራኒ ነበር የምታደርገው። ሞሪድ በካትሪና ተበሳጭቶ ይህ ድርጊትሽ በማርክ ቡድን እንድነሸነፍ ያደርገን አላላት። ታዲያ በሁለቱ መካከል ጸብ ተነሳ። ሆኖም የቡድን አጋሮቻቸው ገላገሏቸው። የመጀመሪያው ግጥሚያ ዴቪል ኪከርን ከኤፕሊን ጋር ነበር ያጋጠመው። ሆኖም ግን ቡድናቸው ውስጥ አስር ተጫዋች ብቻ ነበር የተገኘው። ያ ደግሞ በቂ አይደለም ነበር። የቀረችው ካትሪና ነበረች። እሷ ባሻገር አሰልጣኝም የላቸውም ነበረ። ታዲያ ሞሪሩ ሁለቱም በቅርቡ እንደሚመጡ ለዳኛው ነገረው። ወደ እናቱ በመደወልም ሩድ አሰልጣኛቸው እንዲሆን ነገራት። መጀመሪያ ላይ አልተስማማም ነበረ። ከሰዓታት በኋላ ግን ወደ ሜዳው ከተፋለ። ልክ ወደ ሜዳው ሲደርስ ለዳኛው አሰልጣኛቸው እንደሆነ ነገረው። ካትሪናም ከደቂቃዎቹ በኋላ ደረሰች። ሆኖም ግን በተጫዋቾች መካከል መግባባትና የቡድን ስራ የሚባል ነገር ፈጽሞ የለም ነበር። ታዲያ ዴቪል ኪከር 12 ለምንም በሆነ መራራ ውጤት ተሸነፈ። በዛ ሰዓት ታዲያ ሁሉም ተስፋ ቆርጦ ነበር። ነገር ግን ሞሪትስ አሁንም ለማለፍ እድል አለነቸው እያለ ነገራቸው። በሌላ ቀን ወደ ልምምድ ስፍራቸው ሲያቀኑ ቦታው በትራክተሮች እየታረሰ ነበር። ሁሉም ነገር እየጨለመ መጣ። ነገር ግን ሞሪትስ ተስፋ አልቆረጠም ነበር። በዛ ምሽት በጥብቅ ቡድኑን በመሰብሰብ ወደ አያቱ ሱቅ ይዟቸው ሄደ። ታዲያ አያታቸው በዛ ጊዜ ደክሞት እያንቀላፋ ነበር። በሱቁ ግራውንድ ክፍል በመሄድ ትሬኒንግ ይሰሩ ጀመር። ከየት መጣ ሳይባል አያቱ ሩድ ከቺ ቢልስ የመጀመሪያው እኔን ሳት ነግሩኝ፣ አሰልጣኛችን ነው ማለታችሁ ስህተት ነው ሲል ነገራቸው። ቆየት ብሎ ግን ሩድ ለስለስ በማለት አቅም እንዳላቸው ነገራቸው። ነገር ግን የቡድን ስራ ላይ በደንብ መስራት እንዳለባቸውም አክሎ ነገራቸው። ሩድ ለሁሉም እንደሚያሰለጥናቸው ቃል በመግባት ቀጣዩን የጥሎ ማለፍ ጨዋታ በአሰልጣኝነት እንደሚመራ ነገራቸው። ቡድኑን የማነቃቃት ስሜት አደረበት። በሩድ አማካኝነት ትክክለኛ ለመመድ ማድረግ ጀመሩ። በዋነኝነት ሩድ እንዴት እንደ ቡድን ተቀናጅተው እንደሚጫወቱ አሰለጥናቸው። በሚቀጥሉት ቀናት የሩድ ስራ ፍሬ ማፍራቱን ጀመረ። ጨዋቾቹን ኳሱን ስለመቆጣጠር ቦታ አያያዝና፣ ሌሎችም ላይ ጥሩ እንዲሆኑ አደረጋቸው። በሌላ ቀን ታዲያ ጨዋታው ኳልፐርት ጋር ነበር። ታዲያ ሩድ አዲሱን መለያ ለተጫዋቾቹ በመስጠት ጨዋታውን ማሸነፍ ከቻሉ መለያው የነሱ እንደሚሆን ነገራቸው። ጨዋታው እንደተጀመረ የተለመደው ነገር ተፈጠረ። ና ሞሪትስ ማና አጥቂ መሆን እንዳለበት ይጨቃጨቁ ነበር። በመሃል ግን አሌክስ የሚባለው ወጣት ሚገርም ብቃቱን ተዘክሞ ኳሱን ከመረብ ላይ አዋሃዶ ጨዋታው በዴቪል ክከር አሸናፊነት ተጠናቀቀ። ከጨዋታው መጠናቀቅ በኋላ ታዲያ ሩድ ወደ ሬስቶራንት ወስዶ ሁሉንም ግብዣ አደረገላቸው። ሞሪትስ አባት ከሬስቶራንቱ ውጭ ሆኖ እየጠበቀው ነበር። ሞሪትስ ወደ መኪናው እንዲገባ በማድረግ እናቱና ሞሪትስ ይቅርታ እንዲያደርጉለት ጠየቀው። እንደናፈቃቸውን በመናገር የሞሪትስን ልብ ለማባባት ሞከረ። ሆኖም ግን ሞሪትስ ይቅርታ አላደርግም ብሎ ለሩድ ደጋግሞ ነገረው። ታዲያ እንደተለመደው ወደ ልምምድ ስፍራቸው አቀኑ። ታዲያ ሩድ የገጠሙት ቡድን ደካማ እንደሆነና ከዚህም በላይ መስራት እንዳለባቸው በጊዜው ነገራቸው። በቀጣዩ የጥሎ ማለፍ ጨዋታ ላይ የተመጣጠነ እንቅስቃሴ አሳይተው ነበር። ሆኖም ግን ሞሪስ ካርትሪና እና አሌክስ በመሃል ይጋጫሉ። እንደ እንድል ሆኖ ግን ኳሷ በተቃራኒ መረብ ላይ ማለፍ ቻለች። በቀጣዩ የሩ ፍጻሜ ጨዋታ ካትሪናን የእንጀራ አባቷ እንዳትጫወት ቢከለከላትም በሐሳቡ ሳትስማማ ወደ ስታዲየም አቀናች። ጨዋታው ከመጀመሩ በፊት ሩድ ማሰብ እንዳለባቸው ስለ ቡድን ስራ እንጂ በግል ለመጫወት ጥረት እንዳያደርጉ ነገራቸው። ነገር ግን በመጀመሪያዎቹ ደቂቃ የተቃራኒው ክለብ ጎል አስቆጠረ። በዛች ቅዝበት ካትሪና አባት ወደ ሜዳ ድረስ መጥቶ ነበር። እሱን ስትመለከትም ማን እንደሆነች ለማሳየት ያለ የሌላ አቅሟን አውጥታ ለመጠቀም ወሰነች። ታዲያ ግማሽ የሚሆኑትን የተቃራኒ ቡድን አልፋ ጎል አስቆጠረች። ከደቂቃ በኋላ በተቃራኒ ግብ ክልል የነሞድስ የቡድን አባል በመጠለፉ ፍጹም ቅጣት ምት ማስገኘት ችሎ ነበር። ሞሪትስ ጎሉን ማስቆጠር ቻለ። ውጤቱም ሁለቱ እኩል ሆነ። ከረፍት በኋላ ቡድኑ ሪትሙን በሚገብ ማግኘት ቻለ። ከደቂቃ በኋላ ካትሪና ምርጥ ኳስ ለአሌክስ አቀበለችው። አሌክስም በግሩም ሁኔታ ጎሉን አስቆጠረ። ዴቪል ኪከር ጨዋታውን በማሸነፉ ደስታቸውን ለማጣጣምም ወደ ሱቁ ሲያመሩ ማርክና የቡድን አጋሮቻቸው እያሾፉባቸው ነበር። ወደ ፍጻሜ እንደማያልፉም ነገሯቸው። ሞሪትስ ግን ከመናደድ ይልቅ ኳሱን ለአምስት ደቂቃ መቆጣጠር የቻለ ክለብ አሸናፊ ይሆናል አለው። ማርክ በሐሳቡ ተስማማ። ነገር ግን ኳሱን ከማርክ ነጥቀው አስደናቂ ጥበብ በመጠቀም ኳሱን ማግኘት እንዲያምራቸው አድርጓቸው ነበር በጊዜው። በመጨረሻም አሌክስ ኳሱን ከሰፍራው ይዞት ሄደ። ማንም ሊቀሙ አልቻለም ነበር እና ጥበቃዎቹም ጨምሮ አሯራጡት። ነገር ግን ኳሱን ሊቀሙት አልቻሉ። ለመሀል ከተማ ዴቪል ኪከሮች በመቀባበል መሯራጣቸውን ቀጠሉ። በመጨረሻም ኳስ አሌክስ ጋር ደረሰች። አሌክስ ኳሷን ወደ ሰማይ አጓናት። ሞሪስና ማርክ ኳሱን ሊይዟት ሲሞክሩ፣ በመጨረሻም ኳስ በሞሪስ እጅ ላይ አረፈች። ለመጀመሪያ ጊዜ ተቀናቃኛቸውን ማሸነፍ ችለው ነበር። ቡድኑ እጅግ ደስተኛ ነበር። ሆኖም ግን ግርግር በመፈጠሩ ፖሊሶች ወደ ቦታው ሲደርሱ ሁለቱም ቡድን በፖሊስ ያያዙ ከቦታው ማምለጥ ችለው ነበር። የቪሊክ ገሮች በጊዜው እጅግ ተደሰቱ። እጅግ ድንቅ የነበረው አሌክስን ሁሉም አመኳሹት። አሌክስ በትምህርት ቤት ውስጥ ተወዳጅ ነው ተብሎ ሲጠየቅ ማንም ባላወቀው ሁኔታ ከቦታው ሸሽቶ ሄደ። በጊዜውም ምንም ነገር መናገር አልፈለገም ነበር። ሮዝኮርች ግማሽ ፍጻሜው ላይ ዲብልክከር እንዲሸነፍ ለዳኛው ጉቦ ለመስጠት አሰቡ። ነገር ግን የሩዲ ሚስተር ሁሉንም ነገር እያዳመጠች ነበር። በጊዜው ግን ዝምታን የመረጠችው ሞሪትስ ወደ አሌክስ በመሄድ ለምን እንደተበሳጨ ጠየቀው። አሌክስ ታዲያ አንድ ሚስጥር ነገረው። ከዚህ በፊት ላፍሊን እንደሚጫወት እንደነበርና በወሳኝ ጨዋታ እንዲጫወት እንደተጠራና በዛን ወቅት እናቱ እስር ቤት እንድትገባ እንደተፈረደባት ወደ እስር ቤት ከመሄዷ በፊትም ታናሽ ወንድሙን እንዲንከባከብ ነግራው ነበር። ነገር ግን ያን ድል ላለማጣት ወንድሙን ብቻውን ጥሎት ወደ ጨዋታው እንደሄደ ነገረው። ከዛ ቀን ታዲያ የማሸነፊያ ጎሉን ማስቆጠር ችሎ ነበር። ወደ ቤቱ ሲመለስ ግን ቤታቸው በአምቡላንስ እና በፖሊስ ተከቧል። ትንሹ ወንድሙ አደጋ ገጥሞት ነበር። ከዛች ቀን ጀምሮ አሌክስ ራሱ ይቅርታ እንዳላደረገ ለሞሪትስ ነገረው። አሌክስ ከዚህ በኋላ ኳስ እንደማይጫወት በመናገር ከፊቱ ርቆ ሄደ። በቀጣዩ ቀን ቡድኑ ለግማሽ ፍጻሜ ሲዘጋጅ፣ አሌክስ ግን በቦታው አልታየም ነበር። አሰልጣኙ ታዲያ ሌላ ተጫዋች በመተካት የጨዋታውን ልምምድ እንዲጀምር አደረጉ። ከጥቂት ደቂቃ በኋላ በዴቪድ ኪከርና በአፕሊን መካከል ጨዋታው ተጀመረ። በመጀመሪያው ደቂቃዎች ጀምሮ ጨዋታው እጅግ ከባድ ነበር። ሁለቱም ክለቦች የተመጣጠነ እንቅስቃሴ እያደረጉ ባለበት ጊዜ ኒኮላይ ጥፋት ተሰራበት። ነገር ግን አሰልጣኛቸው ጨዋታው እንዲቀጥል ተናገሩ። ጥፋቶች ተደጋግሞ ቢሰሩም ዳኛው ግን በዝምታ አለፏቸው። ነገር ግን ትንሽ ጥፋት ዴቪል ኪከሮች ሲሰሩ ቅጣት ምት ለኤፕሊን በመስጠት አፕሊኖች ጎል እንዲያስቆጥሩ አደረጓቸው። ጨዋታው ቀጠለ። ካትሪና እንደተለመደው ግላዊ ብቃቷን ተጠቅማ ሙከራ ብታደርግም የአፕሊኖች ግብ ጠባቂ መለሰባታል። ሞሪትስ ግን በረኛው የተፋውን ኳስ ለካትሪና ከማቀበል ይልቅ ሙከራ አደረገ። ሆኖም ኳሱን ከመረቡ ማዋሃድ አልቻለም ነበር። በጊዜው ጨዋታውም በአፕሊን አንድ ለዜሮ አሸናፊነት አበቃ። የካትሪና እናት ሙሉ ጨዋታውን እየተከታተለች ነበር። በልጇ ብቃትም ደስተኛ ነበረች። ሽንፈቱን ያመጣው ባሏ በሰራው ማጭበርበር እንደሆነም ታውቃለች። ሮስኮርች ቡድኑ ማሸነፉን ተከትሎ ፓርቲ አዘጋጀ። ሩዲ ካትሪና በአፕሊን ቡድን ውስጥ እንድትጫወት ጠየቀችው። ሆኖም ግን ሴት ተጫዋቾችን ቡድን ውስጥ እንዲካተቱ እንደማይፈልግ ደጋግሞ ለበርዲ ነገራት። ለሞትሪስና ቤተሰቦቹ ሁኔታው እጅግ የከፋ ነበር። ሮስኮርች አማካኝነት ሩድ ከስራው ተሰናበተ። የሞሪስ እናት ጨዋታውን እንዴት እንደነበር ስትጠይቀው ሁሉም ነገር የሆነው በነሱ ምክንያት እንደሆነ ነገራት። እዛ ጊዜ ግን በመቆጣት ወደ ክፍሉ እንዲያመራ አደረገችው። በዛን ወቅት እያለቀሰች ነበር። የሆነ ድምፅ ግን ከውጭ ይሰማል። ሆል ይቅርታ እየጠየቃት ሞሪስን ሊያገኘው እንደሚፈልግ ተናገረ። የዳኛው ጉቦ እንደተሰጠና ጨዋታው ማጭበርበር እንደነበረበት በዛ ምክንያት ደግሞ ቡድኑ ከውድድር እንደተሰናበተ ነገራት። ያ ማለት ደግሞ ዴቪል ኬከሮች ሌላ ድል ያገኛሉ ማለት ነው። የፍጻሜ ጨዋታውን ካል ቡድን ጋር እንደሚጫወቱ ነገራት። ከጨዋታው በፊትም ያወሩ እንደሚፈልግ ደጋግሞ ተማጽናት። ሞሪትስ ይህንን ሲሰማ ቀጥታ ወደ ካትሪና በመሄድ አሳወቃት። ለመስኮት እያያት ካስን ባለማቀበሉ እንደተጸጸተ ነግሯት ከዚህ በኋላ እንደዚህ አይነት ስህተት እንደማይሰራም ቃል ገባላት። ታዲያ ከውይይቱ በኋላ ተስማምተው ከደረጃው ሲወርድ ማርክ ከየት መጣ ሳይባል ከኋላው ከችቢልስ ምህረት በሌለሽ ሁኔታ ነበር የመታው በዛ ጊዜ። ነገር ግን እንደገና ሞሪትስ የማርክን አፍንጫ ይሰብረዋል። ከዛ በኋላ ግን ሞሪትስ ብቻውን እንዲተው አስጠንቅቆ ነገረው። ሞሪትስና ካትሪና አንድ ላይ በመሆን ወደ ቡድኑ መጓዝ ጀመሩ። ሆኖም ግን ሩዲ ስራውን በማጣቱ በጊዜው እጅግ ተበሳጭቶ አንድ ሁለት እያለ ነበር ከመንገድ ላይ በመጓዝ እያለ ታዲያ መኪና አደጋ ያደርስበታል። ነገር ግን እንደ እድል ሆኖ ህይወቱ መትረፉ ችሎ ነበር። ሆኖም እግሩ ላይ ትንሽ አደጋ ደረሰበት። ምንም ቢፈጠር ቡድኑ ጋር በመንፈስ አብሮ እንደሚሆን ነገራቸው። ብሪትስ ታዲያ በዛ ጊዜ አንድ ሃሳብ መጣ። እሱም ደግሞ አባቱ ሃል አሰልጣኛቸው እንዲሆን ማሳመን ነበር። በሌላ ቀን ታዲያ ሃል የቀድሞ ባለቤቱን ሲመለከት ደጋግሞ ይቅርታ እንድታደርግለት ጠየቃት። ያናና አለን እንዲህ ስትል ነገረችው። ሞሪትስን ቡድን አሰልጣኙንላቸው እንደ ውለታ አቆጥረዋለሁ ስትል ነገረችው። ጨዋታው ከመጀመሩ በፊት አሌክስ ከአባቱ ጋር በመሆን ተገኘ። ወደ ቡድኑ እንዲቀላቀልም ጠየቃቸው። በዚያ ጊዜ ያለምንም ምንም ማንገራገር እንዲቀላቀል ፈቀዱለት። ያናና ወደ ሩድ በመደወል ወልካም ውጤት እንዲመኝላቸው አደረገች። ሩድ ሞሪትስ የቡድን አምበል ሆኖ እንዲመራ ነገራቸው። ሞሪትስም በሐሳቡ ተስማማ። ዳኛው ታዲያ የጨዋታውን ማስጀመሪያ ፊሽካ ነፉ። የፍጻሜውም ጨዋታ ተጀመረ። ሚገርመው ነገር ግን ሩድ ለያናና አንዳንድ ትዕዛዝ እንድትሰጥ በስልኪ ነግራት ነበር። ኳስ ላይ ብዙ ሙቀት ስላልነበራት እጅግ ግራ ተጋባች። በጊዜው የመጀመሪያውን ግብ ሃልተሮች አስቆጠሩ። ጨዋታው ቀጠለ። በመሃል የዴቪል ኪከር ተጫዋች ጥፋት ሰራ። መጥፋቱም በፍጹም ቅጣት ምታ አካባቢ ስለነበር ለሃልተሮች የቅጣትም ተሰጠ። ሃልተሮች በሚገርም ሁኔታ ጎሉን አስቆጠሩት። የመጀመሪያው አጋማሽ ሃልተር ሁለት ለምንም መሪነት ተጠናቀቀ። በረፍት ሰዓት ታዲያ የሞሪስ ናት ከሩዲ የመጣውን መልእክት ግራ መጋባት ቢፈጥረባትም ሶስት አጥቂዎችን መጠቀም እንዳለባቸው ለማስረዳት እንደሞከረት ሞሪትስ በጊዜው ተረድቷት ነበር። ካትሪና እና ሞሪትስ ወደፊት ያጠቃሉ፣ የተቀረው የቡድን አባል ደግሞ ይከላከላል። የዴቪል ኪከሮች ቡድን ተቀናጅተው መጫወት ጀመሩ። እንደተለመደው አሌክስ እጅግ አስደናቂ ጥበቡን በመጠቀም ጎል አስቆጠረ። የመጀመሪያው ቅደም በጊዜው ሰራላቸው። ያናና ለቡድኑ ጥንቃቄ እንዲያደርጉ ትእዛዝ ማድረጓን ቀጠለች። አሌክስ የሚሰራው ነገር ከአይምሮ በላይ የሆነ ነገር ነበር። በሁለት ተጫዋቾች መሃል አስገራሚ ጥበብን በመጠቀም በተደጋጋሚ በመገለባበት ድንቅ ጎል አስቆጠረ። ጨዋታው ጡዘት ከፍ እያለ መጣ። ኳሱ በሁለቱ ቡድኖች መካከል እየተንከባለለ ባለበት ሰዓት አንድ ሰው እጅግ ወደ ላይ ከፍ አድርጎ ያጉኗዋል። ታዲያ ሞሪትስ ልክ እንደ መጀመሪያው ራሱን በዓለም ዋንጫ እየተሳተፈ እንዳለ መሳል ጀመረ። ኳሱን ቀጥታ ከመምታት ይልቅ መቆጣጠር ነበር የመረጠው። ለሩቱ ላይ በማስቀመጥም በአክሮባት ተገልብጦ ለካትሪና አቀበላት። ካትሪናም እጅግ ጠንካራ በሆነ ምት ወደ ጎሉ ስትመታ የማሸነፊያ ጎሉን ማስቆጠር ቻሉ። በስታዲየሙ የነበሩ ሰዎች በደስታ እንባ መራጭ ጀመሩ። እጅግ በደስታ ተሞልተው ቤልኪከሮች የናፈቁትን ድል ስላስመዘገቡ ሁሉም ደስታውን በጊዜው መቆጣጠር አቃታቸው። ሃል ታዲያ ያንን ድል በመጠቀም ወደ ያናና በመጠጋት ሳቅ እያለ እንኳን ደሳለሽ አላት። በመጨረሻም ቤልኪከሮች የዋንጫው አሸናፊ መሆን ችለዋል። እሱ ብቻ ሳይሆን ያናናና ሃል መታረቅ ቻሉ። ሞሪትስ ወደ ካትሪና በመሄድ የማሸነፊያውን ጎል ስላስቆጠርሽ እንኳን ደሳለሽ አላት። ካትሪናም ኳሱን ስላቀበላት አመሰግናለሁ አለች። ታዲያ በዛ ጊዜ ሁሉም በደስታ ድሉን ማክበር ጀመሩ። ውድ የአቤል ሲኒማ ተከታታዮች እንዲህ አይነት የፊልም ትንተና እንዲደርሳችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ